አዝነብልኝም አዝነብልኝም አዝነብልኝም አዝነብልኝም አዝነብልኝም ሰላም ሰላም፣ እንዴናችሁ? በያላችሁ በጥሩ ነገር ላይክና ሼር ከፍሉ። ዓለም ሁሉ ሲጠብቀው መሳራችን ሚሳኤል ባሊስቲክ ሚሳኤላችን ቴልአቪቭ ዋና የእስራኤል ዋና ከተማ ላይ ነው። ስታዘን ያደረጋቸው ጭራሽ የእስራኤል መከላከያ ሚኒስትር መግለጫ አቋርጦ እስከ መውጣት ተመልከቱ፣ ሉ በብላቸ ስሙ፣ የእስራኤል መከላከያ ሚኒስትር መግለጫ አቋርጦ ወጥቶ ድጋሚ ተመልሶ ነው ወደ መግለጫ መጣ እና ጉዳዩ ቀላል አይደለም፣ እጅግ በጣም አደገኛ ነው። ምናልባት መካከለኛው ምስራቅ ወደ ሲኦልነት የሚቀየርበት እድሉ በጣም ሰፊ ነው። እንዳልካችን ከዚህ በፊት በኢራቅ ጦርነት አይተናል። በኢራቅ፣ በሶሪያ፣ በየመን፣ በአፍጋኒስታን በተለያዩ አካባቢዎች ጦርነት አይተናል። ያሁኑ ግን ዘግናኝ፣ ምናልባት የሲኦል ደጆች የሚከፈትበት ነው። ቀላል አይደለም። እንደሚነግራችን አይደለም አለምነ ነዋሴ እንደሚነግራችን አይደለም ጦርነት እንኳን አለምነ ነዋሴ ቢቢሲና ሲኤንኤን እውነቱን ለዓለም አይነግሩም። ለምን የመጨረሻ እፍረት ዙግነት የሚዞጎነን እፍራት ለአውሮፓውያኖችም ለአሜሪካኖችም ያላብሳል። ለምሳሌ በጋዛ ጦርነት አሜሪካኖቹ ቢሊዮንስ ዶላርስ መርዳታቸው ጉልጽ ነው። አሁንም በኢራን ጦርነት ቢሊዮን ዶላሮችም አሜሪካኖቹ አውሮፓኖችም ያፈሳሉ። እስራኤል ብቻዋን አይደሉ የምትዋጋው። ይህን ደግሞ የእስራኤል ትልልቅ መሪዎች ሁሉ እነ ኔታንያሁን ወጥተው እርድን ግዴታችን እኛን መርዳት ብለው አንዳንዴም እስከ ማስፈራራት አንዳንዴም እስከ ማስጎደድ ድረስ የደረሱ በት ነው። ስለዚህ ይሄ ጦርነት ቀላል አይሆንም። እንኳን የኢራን ጦርነት የጋዛ ጦርነት ቀላል እንዳልነበር አለም ሁሉ ያየው አለም ሁሉ ያየው እና ይሄ ነገር የዋዛ አይደሉም። እኔ በነገራችን ላይ የማንም ደጋፊ አይደሉም። የራሳ ሲያረባት የሰውታው ማሰላለች እኛ በውስጡ ጉዳያችን፣ አፍሪካ እንደ አፍሪካ፣ ኢትዮጵያ እንደ ኢትዮጵያ፣ ምስራቅ አፍሪካ እንደ ምስራቅ አፍሪካ ጉልምጥብጦ እያወጣ እኛ የኢራን ደጋፊ የእስራኤል ደጋፊ ሁለቱም ደጋፊ አይፈልግም የኔ ጌታ ሁለቱም ደጋፊ አይፈልጉም። ትልቅ ታሪክ ትልቅ ማንነት ያላቸው እጅግ ጀብደኛ ህዝቦች ያላቸው አገሮች ናቸው። የሁለቱ ዞኖች ጉዳይ በእነሱ መካከል የሚያልቅ ነው። እኔ መቼም ጣልቃ ገብቻ አላስቆመ እኛ አገር እንደ አንዳንዶቻችን የምናሽቃብጥበት ገደብ የለንም መሰለኝ። ጭራሽ ጉዳይን ወደ ሙስሊምና ወደ ክርስቲያን ከመውሰድ አልፎ ተርፎ የስልጤና የአማራ ጉዳይ ያደረጋችትም አላች። ይህን ያህል መጀዘብ እንደሚቻል እኔ አላቅም። በዚህ ጉዳይ ላይ የስልጤ ኮማንዶ ገብቶ እርምጃ መውሰድ አለበት እያላቸው ግደን ከስልጤ ጋር የምታገናኝታለች። ይሄ ከስልጤ ጋርም ከአማራ ጋርም ከኦሮሞ ጋርም ከትግራይ ጋርም አይገናኝም። እኛ የራሳችን ድህነት የራሳችን ጭንቅና ሞከር አለብን። እኔ እንደውም ድል ለዚምባብዌ ድል ለቡርኪና ፋሶ ብያለሁ በሁለቱ ጦርነት እንደውም ድል ለቡርኪና ፋሶ ተሞኝቻለሁ። ምን ታወጣላቸ እና ያሳፍራል። የኛ ህዝብ እንደው ለመጨቃጨቅ ጥላቸውን ለመስራት የሚሄድበት ርቀት እና እስራኤሎች የማንንም ድጋፍ አይፈልጉም። ምናልባት ድጋፍ ካስፈለጋቸውም ከአሜሪካና ከአውሮፓ ሊቀበሉ ይችላሉ። የእኔ ወሬ የሚጨምረው የሚቀንሰውም የለም በኢራን ጉዳይ ላይ የሚጨምረው የሚቀንሰውም የለም። እኔ ትኩረት ሰጥቼ መናገር የምፈልገው ግን እንደዚህ ሚዲያው እንደሚያወራው አይነት ቶንካሻ ጦርነት፣ ቶንካሻ ጦርነት አይደለም። አለም ምናልባት በደንብ ትምህርት ይማራል። የራሽያ ጦርነት እንዳልኳቸው ከቢቢሲ ምንም እውነት መረጃ አታገኙ። ምንም ከሲኤንኤንም አታገኙ ከቢቢሲም፣ ከአልጀዚራ ምንም መረጃ ያለ መረጃቸው መሬት ላይ ያለው ብቻ ነው መረጃቸው ሰላሳ በመቶ የሚሆን የዩክሬንን መሬት ራሽያ ነች ጠቅልለው መብላታቸው ነው። አበቅ ይሄ ምንድን ነው የሚያሳየው? የአውሮፓ ካዝና የጦር ካዝና እስከሚያልቅ እኮ ነው የተዋጉት የአውሮፓ የጦር ካዝና ጀርመኖች፣ ፈረንሳዮች እርስ በርስ እስኪበጣበጡ እንግሊዝ ፓርላማ እስኪቶርማምስ ድረስ

ስለዚህ እነዚህ ኢራኖች ኒኮለራቸው ተመቶ በገንዘብ ኒኮለራቸው ጨረር ኢራኖቹ አልቀው እንደገና በሚሳኤልም በጀቱም ተደብድበው ከዛ በኋላ ኢራኖች ወይ በጣም ልብ የሚሰብር ታሪክ ብለው አይቀመጡም ነው ምል ያሉት ጦርነት እንደዚህ ያስባሉ። በነገራችን ላይ አብዛኛው የዓለማችን የጦር ጠበብቶች ጀዝባዎች ናቸው። ምንም አያስቡም። ጀዝባዎች አተም የአንድ ለኛ የዓለም ጦርነት ሁለተኛ የዓለም ጦርነት ዓለም ድብልቅልቋ ወጣ። የሞቱት ሞቱ፣ ያለው ቃለቆ ያረጁ አርጅተው ጃጅተው ሞቱ። ድንንኬር ስለ ዓለም ትልቅነት ስለ ዓለም ሰላም ስለ ሰው ልጆች ወት ዶንታ አይሰጣቸውም ይሄ ደግሞ ምንም መማሪያ ስለሌላቸው አሁን ደግሞ ሌላ ጦርነት በዓለም እየደገሱ ነው ለምን ጀዝባ ስለሆነ ነው ጀዝባ ስለሆነ ነው እንጂ እነዚህ የዓለም የጦር ጠበብት ራሽያን አጥፍተው በሰላም መኖር እንደሌለ ያውቁታል? ኢራንን አጥፍተው በሰላም መኖር ምን ማለት ምን ማለት ነው? ኢራን ህዝብ ጠፍቶ ወድሞ እልቅ ልቅ ብሎ አመድ ሆኖ አጥንታቸው አፈርጋ ተቆላቅለ አመድ ሆኖ በነው። ከዛ ሌላው ህዝብ ወይ የእስራኤል ህዝብ ወይ ሌላ ህዝብ ወይ እየጠጣ እየጨፈረ ምናምን ደስተኛ ሆኖ ወሳብ ምናምን እያለ እንደዚህ እንደዚህ የሚኖር አይነት ነገር የለም። እንደዚህ የለም። ፈረሰች የተባለችው የመን እኮ እንደ የመን ሳይሆን የሁቲ አማጺያን እኮ ምድርን እኮ እንዳንቀጠቀጠ አይደል ነው። ዓለም አይቶት የማያውቅ ሶምቶት የማያውቅ ዘግናኝ ነጎር፣ ብዙ ቀን አይደለም መሰጣቸው ያሉት አስር ቀን ምናልባት የኢትዮጵያ ገበያ ሁሉ የሚመሳቀልበት ሊኖር፣ በዚህ አስር ቀን ውስጥ ኢትዮጵያ ውስጥ ያለው ገበያው ራሰው ሲወዛግብ ግብታዊ ታላችሁ ለማየት ያብቃችሁ። የእቃ እጥረት ሊኖር ይችላል። እቃዎች ቁሳቁሶች እንደልብ የማይገቡበት ሁኔታ ሊፈጠር ይችላል። እኛ ላይ ጠዋጣዊ ይመጣል ለመላቸው ያሉ ትም ብላቻ እችን አስር ቀን ብቻ ስጡት። አሁን ባለፈ አንዳንድ ሰዎች እስራኤል ኢራን ላይ አትተኩስም ብለ ተናግረ ነበረ። ተመልካቾችን ይቅርታ መጠየቅ አሉ ያላችኝ ያላች። ለምንድነው ይቅርታ ጠይቀው? እስራኤል ኢራን ላይ የመረረ ጦርነትን ለመክፈት አትችልም። የአሜሪካ ሲአይኤ፣ የዛን ቀን ምንድን ነው ያለ? እኔ ያልኩትን መጀመሪያ በደንብ አጣሩ። በዚህ ስድስት ሰዓታት ውስጥ አሁን ሌሊቱን እስራኤል ጥቃት ትጀምራለች አለ። መቼ? የዛሬ አስር ቀን ሲአይኤ ነው ያሉ። ከዛ ሲአይኤ በደንቡ መረጃ የለውም፣ ይሄ ጥቃት ዛሬ አይፈጸምም፣ በዚህ ሳምንትም አይፈጸምም። እንኳን የኢራንን የኒኩለር ማብለያ ቀርቶ ግብዳ ኮብልስቶን ራሰው አይወረወርም። ከተወረወረ የሲኦል ደጆች ይከፈታሉ ነው ያልኩት። ገብተ ድጋሚ ማየት ይችላል እንጂ ኢራን እስራኤልን እስራኤል ኢራንን አታጠቃምለ እኔ ዛና ልጆዝባ ኮ አይደለም። ከስድስት ወር በፊት ተጠቃቅቶ የለ እንዴ? ከአምስት ወር ከስድስት ወር ከሰባት ወር በፊት ተጠቃቅቶ የለ እንዴ? አንዳቸው በአንዳቸው ላይ ሲታኮሱ አልከረምም እንዴ? ምን ማለት ነው? አያጠቁም ማለት ምን ማለት ነው? ይሄ ነው ቀረ። ኒኩለር ፋሲሊቲዎቻን ልትመታ አትችልም። ከመታች ግን የማይቆም ደም አፋሳሽ ጦርነት፣ ምናልባት ሚሊዮኖች የሚያልቁበት። አሁንም ደግሞ የነግራቸ አለ። ሚሊዮኖች ነው የሚያልቁት በዚህ ጦርነት። ምናልባት ሁለቱም አገር አገሮች አስበውት ገምቶት የማያውቁት እልቂት። ኢራኖች እንኳን ይጠብቁታል። ኢራኖች እስራኤልን አጥፍተው ወይም እስራኤል ተጎድተው ኢራኖች የሚኖሩበት እድል እንደሌለ ያውቁታል። ኢራኖች መጥፋት እንዳለ ያውቁታል። አሁን ያልተረዱት እስራኤሎች ይመስሉኛል። እስራኤሎች ኢራንን ልክ አስገብተን እንኖራለን፣ ሰላም ይከርማል የሚለው ነገር እሱ ትክክል አልመስለኝም። ዝም ብዬ ሰው አስበው፣ አደገኛ ነገር ይመጣል። አደገኛ ጦርነት ቀጠናው ላይ ብዙ ዋጋ የሚያስከፍል እልቂት ይመጣል የሚለውን ግምት የእስራኤል የጦር ጠበብቶች ያወቁት ግን አልመስለኝም። ኢራኖች ያውቁታል። ኢራኖች በነገራችን ላይ ያው መጥፋት እንዳለ መውደም እንዳለ እልቂት እንደሚመጣ ኢራኖቹ ጠንቅቀው ነው የሚያውቁ። ስለዚህ የኢራኖቹ አቋም እኛ ከጠፋን ዘንዳ ማን ማንን ይዘን እንጥፋ የሚለው ላይ ትኩረት አድርገው የሚሰሩ ይመስለኛል። ለመላጭ ያለ እና ምናልባት እኛ ከጠፋን እስራኤልንም ይዘን እንጥፋ የሚል ዘግናኝ ምንድነው መካከለኛው ምስራቅን ወደ ሲኦልነት ቀጠና ይዞ የሚሄድበት ጉዳይ የሚሆን ይመስለኛል። እና የእስራኤል አምላክ አንቀላፋም የኢራንም አምላክ አንቀላፋ ኢራንን የፈጠረ ሌላ አምላክ፣ ኢትዮጵያን የፈጠረ ሌላ አምላክ፣ ፓኪስታንን የፈጠረ ሌላ አምላክ የሚመስላቸው ስህተት ነው። አምላክ አንድ ነው። ስሙን የፈለገ አላህ ብለው እግዚአብሔር ብለው ምን በል ምንም በአንድ ነው ነው ያሉት አለም ሁሉ በአንድ ነው። ትልቅ ታሪክ ያላቸው ህዝቦች ናቸው። ሰላማቸውን ነው የምንመኘው፣ አንድነታቸው ነው የምንመኘው፣ ትልቅነታቸው ነው የምንመኘው። ሌላው ዝም ብሎ ተረት ተረት ነው። ሌላ ቶረት ቶረት የእስራኤል አምላክ አያንቀላፋም። የኢራንም የሶማሌም የአፍጋኒስታንም አምላክ አይተኛም እኮ የሚተኛ አምላክ የለ። በነገራችን ላይ ያለ አምላክ አንድ ነው። እሱም እንቅልፍ የለም ድካም የሌሉበት ነው፣ ጎንበስ ቀና የሌሉበት በዙፋኑ ለዘላለም ነቅሶ የሚረጥ አንድ አምላክ ነው። ስለዚህ አንዳንዶቹ ስፔሻል ዋድ አርገ የሚያወሩ አለ። የኢትዮጵያ አምላክና የእስራኤል አምላክ አንድ ነው። የአፍጋኒስታንም የየመንም የሶሪያም አምላክ አንድ ነው። ዓለምን ሁሉ የሚያኖር አንድ አምላክ ነው። እና ይሄ ማወቅ ያስፈልጋል። ትልቅና ትኩረት ልንሰጠው የሚገባው ነገር ለዓለም ሰላም እንጸልያለን። ዱለ ለብርኪናፋሶ ፋሶ፣ ዱለ ዝምባብዌ፣ ዱሎ ለጋና እና ለሴኔጋል እሞኝ እንዳቻ አለው እ ይሄን አይመለከተንም። እንደ ሀሳብ እናንሸራሽሩበት፣ እንደ ምን ይመስላችኋል የሚለው ጉዳይ ነው እንጂ እኛ ዱሎ ዝምባብዌ፣ ዱሎ ብርኪናፋሶ፣ በኢራን በኢራንና በእስራኤል ጦርነት እኛ ድሎ ብርኪና ፋሶ ምንል ጎለልተኛ ግለሰቦች ነን። ስለዚህ ፋኖ በዚህ ጉዳይ ውስጥ ጎለልተኛ መሆን አለበት። የስልጤ ኮማንዶ፣ የጉራጌ ኮማንዶ፣ የትጉሬ ኮማንዶ፣ የአማራ ኮማንዶ የሚባል የለም። አይመለከቶንም። የራሳችን የቤት ስራ አለብን። ይሄ የራሴ ሀሳብ ነው። ሲሞቻችን ላይክ አርጉ ሼር አርገው ወዳቻለሁ። ፒስ